እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንደገና ለእግዚአብሔር ይገባዋል ምትሉትን ከሙዚቀኞች ጋር እግዚአብሔር እንደገና አመስግኑ። ሃሌሉያ! ይገባዋል፣ ይገባዋል፣ ይገባዋል፣ ይገባዋል፣ ይገባዋል፣ ይገባዋል፣ ይገባዋል ለታረደው በግ ለኢየሱስ ይገባዋል። ሃሌሉያ! ሃሌሉያ! ይህ ስም ነው ያዳነ። አሜን፣ አሜን። እስቲ ኢየሱስ በሉ ከዚህ በላይ ትችላላችሁ። እስቲ ኢየሱስ በሎ። ያዳነን ስም ነው። እባክህ ኢየሱስ ብለጥራው። ዛሬም ያለንበት ስም ኢየሱስ ይባላል። ኋላችን ሲታይ ሌላ ነገር ላይኖር ይችላል። ነገር ግን አንድ አሻራ አለ፣ እሱም ደግሞ የሰማይ ንጉሥ ኢየሱስ ይባላል። ሃሌሉያ። ምድር ትስማ። እስቲ ኢየሱስ በሎ። ኧረ ከዚህ በላይ ኢየሱስ። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ቀኛችሁን ከፍ አድርጉና ሙዚቀኞችን እንዲሁም በዝማሬ መሩንን እግዚአብሔር ይባርካችሁ በሏችሁ ሙላችሁ። ክብር ለእግዚአብሔር ይሆን። ክብር ለእግዚአብሔር ይሆን። ገና መጀመራችን ነው። ገና ብዙ ነው። ገና ጅማሬ ላይ ነው ያለ ነው። እግዚአብሔር በብዙ መንገድ ደግሞ እንደገና ያገኘናል፣ እንደገና ይናገረናል። መንፈሱን ያልከለከለን ዛሬም በዚህ ያለ እግዚአብሔር ስሙ ይባርክ። ክብር ለእግዚአብሔር ይሆን። አሁን የቤተ ክርስቲያናችን መሪ ቄስ ወደዚህ መጥቶ እንኳን አደረሳችሁ መልእክት እንዲሁም እንግዶችን ዌልካም ይላል እሱ ወደዚህ ጋብዛል። እንኳን አደረሳችሁ። የእግዚአብሔር ቃል እንደሚነግረን ሮሜ ምዕራፍ 8 ላይ እግዚአብሔር ቃል እንዲህ ይላል፣ በወደደን በክርስቶስ ኢየሱስ። ጥቅሱን የሚጨርስልኝ ማን ነው? እህ እስኪ በወደደን በሉ እስኪ፣ እንደገና፣ እስኪ እንደገና በእሱ ካሸናፊዎች ሁሉ እንበልጣለን እንበልጣለን። ይሄ አሸናፊ አይደለንም እኛ ከአሸናፊ በላይ ትንሳኤው የሰጠን እኛን ይገዙን የነበሩ በእኛ ላይ ስልጣን፣ ሀይል የነበራቸው ነገሮች ነበሩ። ከነሱ ስልጣን በላይ ያደረገን የትንሳኤው ጌታ ኢየሱስ የተባረከ የሆነ ኢየሱስ የተባረከ የሆነ ክብር ለአብ ይሁን ክብር ለወልድ የሆነ ክብር ለመንፈስ ቅዱስ የሆነ አምላካችን እግዚአብሔር ስም የተባረከ የሆነ ወገኖቼ፣ ትንሳኤው ከሁሉ በላይ ነው ያደረገን የአምላካችን እግዚአብሔር ስም የተባረከ ይሁን። የኢትዮጵያ ወንጌላዊ ቤተ ክርስቲያን መካነ ኢየሱስ የማህበረ መምህራን በየዓመቱ በፋሲካ በዚሁ ዕለት ቅዳሜ አዳር እንዲህ አይነት የከተማውን ሕዝብ ወክላ እግዚአብሔር በሰጣት ጸጋ ከናንተ ጋር እንዲህ አይነት የእግዚአብሔርን የምናከብርበት የአምልኮ ምሽቶችን የሰጠን የእስራኤል አምላክ እግዚአብሔር የተባረከ የሆነ የተባረከ የሆነ በቤተ ክርስቲያን ስም ይሄንን አምልኮ ነገ አብረን እንደ በአንድ አካል ውስጥ እንዳለ ብልት አብረን በሰማይ ለዘላለም የምናመልከውን እግዚአብሔር አብረን እንደ አንድ ሰው፣ እንደ አንድ ሀሳብ፣ እንደ አንድ ቋንቋ ተናጋሪ ሆነን እግዚአብሔርን ከእኛ ጋር ልታመልኩ ስለመጣችሁ የአምላካችን የእግዚአብሔር ስም ስለ እናንተ የተባረከ የሆነ። ቤተ ክርስቲያናችን እንኳን ደህና መጣችሁ ትላችኋለች። ይህንን እንኳን ደህና መጣችሁ መልእክት እስኪ በጨብጨባ ተቀበሉልኝ። ሀሌሉያ! እግዚአብሔር የተባረከ ይሆን። እንግዲህ ጌታ በሰጠን ጸጋ ቤተ ክርስቲያናችን እንዲህ አይነት የአምልኮ ፕሮግራሞችን ቀጣይም አዳዲስ ሀሳቦችን እግዚአብሔር በሰጣት መል መጠን እንዲህ አይነት ነገሮችን እናበዛለን፣ እንጨምራለን። የከተማችንን የዘፈን ጉልበት የአመጻ ጉልበት በአምልኮ እንሰብረዋለን። ያመነ ሰው ይሰበራል በሉ እ ደከማችሁ እስኪ ይሰበራል የዘፈን ጉልበት ይሰበራል። የጫት ጉልበት ይሰበራል። የሐሽሹ ጉልበት ይሰበራል። የዝሙት ጉልበት ይሰበራል። የአመፃው ኃይል ይሰበራል። ክብር ለኢየሱስ የሆነ ስለዚህ እግዚአብሔር አምላክ የተባረከ ይሁን። ከማህበራችን ወጣቶች ጋር እንዲህ አይነት አምልኮ የሰጠን የዘላለም አምላክ እግዚአብሔር የተባረከ ይሁን። እንደምታውቁት፣ እንደተለመደው ፕሮግራማችን ይቀጥላል። የእግዚአብሔርን ቃል እንሰማለን፣ እንደገና እናመልካለን። ልዩ ልዩ አይነት በልዩ ልዩ እግዚአብሔር በሰጣቸው ጸጋ የጌታን ቃል የምንማርባቸው ድራማዎች፣ የተለያዩ ጭውቶች አሉ። እነዛን አብራችሁ በጥሞና እንድትከታተሉ እየጋበዝኩኝ ስለመጣችሁ በድጋሜ እግዚአብሔር ይባርካችሁ ማለት እወዳለሁ።